በነገራችን ላይ የአላህ ቀጠሮ የአላህ ሰዓት ሲደርስ ማንም አያድነንም። ማታ ታይታችሁ ጧት ትጠፋላችሁ፣ ጧት ታይታችሁ ማታ ትጠፋላችሁ። ስብሓን አላህ። ወንድማችን መሀመድ ሰኢድ እንግዲህ በትናንትና ዕለት ህይወቱ ማለፉን ሁላችንም አውቀናል፣ አዝነናል፣ ልባችን ተሰብሯል። ዛሬ ደግሞ ከአዲስ አበባ ወደ ትውልድ ሀገሩ ደሴ አስክሬኑ ሄዷል፣ ስርአተ ቀብሩም ተፈጽሟል። ስርአተ ቀብሩ ላይ የተናገሩት አሳዛኝ መልእክትም አለ። መሀመድ ሰኢድ የአራት ልጆች አባት ነው። ልጆቹ አደራ ለኛ ተሰጥቶናል። አሰላሙ አለይኩም ወራህመቱላሂ ወበረከቱ የተከበራችሁ የዘይነብ እንድሪስ ዩቲብ ቻናል ቤተሰቦች ሰላም፣ እንዴት ናችሁ? በእያላችሁበት የዓለም ክፍል ሰላማችሁ ብዝ ትተረፍ ይበል። አላህ ስብሓነ ወተዓላ እንግዲህ ከሚወዳቸው ከረሱል ሰለላሁ አለህ ወሰለም ጎረቤት ያድርገው። ሁላችሁም ዱዓ አድርጉለት፣ አላህ ይዘንለት። እኔ እንጃ ቀብሩን ኑር አላህ ያድርግለት። ወላሂ በጣም አንዳንዴ ሳስበው እድለኛም ነው እላለሁ ማለት አስባችሁታል። ረመዳን መጨረሻ አካባቢ መጥቶ ዑምራ አድርጉ ዱአ አድርጉ በጣም የዘንድሮን ዑምራ ለመስራት በጣም ጓጉቶ ያለችኝ ሰማንያ ሺህ ብር ናት፣ ግን ዑምራ ማድረግ እፈልጋለሁ ምናምን እያለ እባክህ፣ ቅርብህ ቀጣያ መታደርጋለህ እያሉት፣ አይ የዘንድሮ ዑምራ ይህ መጨረሻዬ ነው ብሎ እንዳለ ሁላ አንዳንድ መረጃዎች እየወጡ ነበር፣ ፖስት ተደርጎ ማለት ነው። ሱብሃናለህ አንዳንዴ ልብ ይነግራል። አላህ ይዘንለት። ከሚወዳቸው ከረሱል ሰለላሁ አለይህ ወሰለም በዛ በለስላሳ አንደበቱ ካወደሳቸው ከረሱል ሰለላሁ አለይህ ወሰለም ጎረቤት ያድርገው ማለት ነው። ስርዓተ ቀብሩ እንግዲህ በካራ ጉቱ በደሴ ተቀብሯል፣ በወዳጅ ዘመዶቹ፣ ባብሮ አደጎቹ፣ በመላ በደሴ ህዝብ ተቀብሯል ማለት ነው። አላህ ቀብሩን ኑር ያድርግለት። ቀብሩ ላይም የተላለፈ መልእክት አለ። እሱም ምንድን ነው? የሰው ልጅ ሆኖ በህይወት እያለ ብዙ ነገር ይሳሳታል። ከሰው ብድር ሊወስድ ይችላል። ብዙ ነገር አለ እና ያስቀየማችሁ ካለ እንደማያስቀይም እናውቃለን፣ ካለ አፉ እንድትሉት ብለውም ተጠይቋል። ብድርም አለበት ካላችሁ ብድሩን የመክፈል የእኛ ግዴታ ስለሆነ በደረሰኝ በማስረጃ እንድትጠይቁን ብለዋል ማለት ነው። ወላሂ በጣም ነው የሚያሳዝነው። ሁሉም ነው በእምባ የተራጨው። ሁሉም ነው የያዘ ነው። ምክንያቱም መሀመድ ማለት እጅግ በጣም ተወዳጅ በጣም እኔ እንጃ እንደሆነ ነው ሲናገሩ የነበረው ማለት ነው። መሀመድ ማለት እንግዲህ የአራት ልጆች አባት ነው። እነዚህ አራት ልጆች ደግሞ በጣም ህፃኖች ናቸው ራሳቸውን ማስተዳደር የማይችሉ አይደለም። እነሱ እሱ ራሱ ገና በወጣትነቱ ነው በጠዋቱ አላህ የወሰደው ማለት ነው። ይህ ደግሞ ያላህ ቀደር እና ያላህ ውሳኔ ስለሆነ ማንም ምንም ማድረግ አይችልም ማለት ነው። ልጆቹ የኛ አደራ የኛ አማና ናቸው። ልጆቹን መርዳት ለምትፈልጉ ኮሜንት ላይ በተለያየ ሶሻል ሚዲያ በነ ኡስታዝ አቡበክር በነ አህመድ ወሎ በተለያየ ፔጅ ላይ የተፖሰተውን የሚስቱ አካውንት አለ እሱን ኮሜንት ላይ አስቀምጥላችኋለሁ። ሁላችንም ግዴታችንን ማውጣት አለብን ብዬ አስባለሁ። አላህ ይዘንለት አላህ ይርሐመው። ከድንገተኛ ሞት አላህ ይጠብቀን። ወላሂ ለረጅም ጊዜ እኮ አስታማችሁት ብዙ ነገር ማለት አንዳንዴ ድንገት ሲሆን ከባድ ነው። የውስጣችሁን እንኳን ተናግራችሁ እዳ ሊኖር ይችላል። ብዙ ነገር አለ እና አንዳንዴ ድንገተኛ ሞት በጣም ከባድ ነው። አላህ ይዘንልን። እሱንም ቀብሩን ኑር ያድርግለት፣ ከረሱል ሰለላሁ አለይህ ወሰለም ጎረቤት ያድርገው። ሌላ ምን ይባላል። በዛ በለስላሳ አንደበቱ ሲያወድሳቸው ያ ረሱሉላህ እያለ ብዙ ነሽዳዎችን አውጥቷል። በዚህ አጋጣሚ ሙነሽድ መሐመድ ሀፊዝም እንደነበረ ቁርአን ሀፊዝም እንደነበረ ሙነሽድ ብቻ ሳይሆን ሀፊዝም እንደነበረ ተናግሯል። በጣም ብዙ ተስፋ ያለው ወጣት ነበረ። ከደሴ ወጣቶች የሚጠበቅ ተስፋ ያለው የደሴ ፍሬ ነበር። እንግዲህ አላህ ወደ እሱ ወስዶታል። አላህ የወደደውን አደረገ። አላህ አይሳሳትም። ከሰው ልጅ ቀጠሮ ያላህ ቀጠሮ ይበልጣል። በትናንትናው እለት የሚገርማችሁ ኡስታዝ አቡበክር አህመድ በፔጁ እንደፖስተው ከሱም ጋር ቀጠሮ እንደያዘ ሊገናኙ ቀጠሮ እንደያዘ ሁላ ነበረ። በጣም ነው የሚገርመው። እኛ ብዙ ነገር እናቅዳለን፣ ብዙ ነገር እናስባለን ነገር ግን ያላህ ውሳኔ ይቀድማል። ምላችሁ ለዛ ነው እና ውድ ቤተሰቦቼ፣ መላው እስልምና ሃይማኖት ተከታይ በሙሉ መላው መሀመድ ወዳጆች ዘመዶች በሙሉ አላህ ሶብሩ ይስጠን። ለልጆቹም ለቤተሰቦቹም አላህ ሶብሩ ይስጣቸው። ከባድ ነው ድንገተኛ ሞት። ኢና ሊላሂ ወኢና ኢለይሂ ራጂዑን።